የችግሮች ሁሉ መፍቻ ቁልፍ ያለ መግባባት በሽታዎች መድኃኒት በጠረጴዛ ዙሪያ የሚደረግ ምክክር እንደሆነ የብዙዎች እምነት ነው። ውይይቶች ደግሞ ከብዛ ሀሳቦች ነጥረው በወጡ ወሳኝ ሀገራዊ ጉዳዮች ሲቋጩ ለችግሮች ምላሽ የሚሰጥ መፍትሄ የማግኛ መስመር ያበጃል። እናም ኢትዮጵያ ከልጆቿ የሀሳብ ምንጭ በተቀዳ የፈውስ ውሃ ከችግሯ ልትነጻ ሀገራዊ ምክክርን ከጀመረች ውላ አድራለች። ይህ ደግሞ የነገዋ ኢትዮጵያ በጽኑ እግሮቿ መቆም የሀሳብ ስንቅ እያዋጡ ላሉት ተሳታፊዎች ትልቅ ተስፋን እንዲሰንቁ አድርጓቸዋል። ያደረግነው ውይይት በጣም ውጤታማ መግባባት የነበረበት ጥሩ ውጤት ያመጣል ብለን የምንጠብቅ ጥሩ ትምህርት ሊገኝበት የሚችል የውይይት አመራር ሁኔታ ነበረን። በዛሬ እለትም የተደረገው ውይይት የትላንትናው መንፈስ ያስቀጥለ ነበር ማለት ይቻላል። ተነጋግረ ተወያይተ ችግርን የምትፈታበት ስርዓትም ስለሆነ ከሀገራችን ተጨባጭ ሁኔታ ይሄ አገር ትልቅ አገር ነው። ወደፊት ረጅም ጉዞ የሚሄድ አገር ነው። ትልቅ አገር የሚሆን አገር ነው። ስለዚህ ሳንካዎቹ እንቅፋቶቹን ከወዲሁ ለይቶ ተግባቦት ፈጥረን፣ በህግ በአሰራር በስርዓት ቋጭተን ወደ የሚቀጥለው ምዕራፍ ወጥተን ልማታችንን፣ ሰላማችንን አንድነታችንን የምናጠናክርበትና ትልቅ ሀገር የምንገነባበት ስለሆነ በትልቅ ነገር ነው ያየው። ተሳታፊዎቹ በጋራ የሀሳብ ተዋጽኦ የጸናች ሀገርን ለትውልድ ለማስረከብ የዛሬን ችግር በውይይት መፍታት የሁላችንም ድርሻ ነው ብለው አምነዋል። በመሆኑም ከዘመናት ጥያቄ በኋላ ዛሬ የተገኘውን እድል በመጠቀም ለነገ በሀሳብ መሰረት ላይ የጸናች ሀገር ለማቆም ሁሉም የሚጠበቅበትን ድርሻ ማዋጣት የግድ ብሏል። ጥናት ተመራማሪዎች፣ አካደሚሽንስ የኢትዮጵያን ችግር ለመፍታት የተጠራቀሙ ችግሮችን በውይይት ለመፍታት ብዙ ጊዜ ሲጠየቅ የነበረ ነው እና አሁን ይሄ ኮሚሽኑ ከተቋቋመ በሶስት አመት ሆኖታል። ተጨማሪ ጊዜ ተሰጥቶታል። ጥሩ ስራ እየሰሩ ነው። ይሄ ጥሩ ጅማሮ ነው። የጎደለውም ነገር በሂደት እየተሟላ ይሄዳል። ሀገራችን ጠብ የሚል ነገር ለሰላማችን፣ ለአንድነታችን፣ ለህዝባችን ደህንነት ለሀገራችን እድገት በጋራ ያልሆነ ነገር ሁሉ አይዘልቅም እኮ። ያንን ለማመቻቸት ስለሆነ እኔ ለእኔ ትልቅ ጉዳይ ነው። ይሄን ግን በባለቤትነት ማካሄዱና የሚከፈለውን ዋጋ ከፍሎ ይሄ ከእኔ የሚበልጥ ነገር እንዳለ አምኜ ሁሉም ኢትዮጵያዊ በዚህ ጉዳይ ያገባኛል ስሜት ኖሮት ወደፊት ቢመጣና መፍታት ብንችል ደስ ይለኛል። ሰላም የሁሉም የመኖር ዋስትና፣ ለነገ የተሻለ ረይም መቀመጫ መሰረት ነው። ግን ደግሞ ይህንን በውጤት ለመግለጥ በግል የሚተውለት አካል ሳይኖር በመግባባት ላይ የተመሰረተ የጋራ መሻት ወሳኝ ነው። የውይይቱ ተሳታፊዎችም በዛ ልክ የሚጠበቅባቸውን የሀሳብ ጠጠር እያዋጡ መሆኑን አጫውተውናል። አለመግባባት ያልሰፈነበት አገር የማንንም ዜጋ ጥያቄ አትመልስም፣ እንደ ሀገርም ለመቆም አትችልም። ስለዚህ ለዚች ሀገር መቆም ለዚች ሀገር ለሁሉም ሰዎች ምቹ መሆን የእያንዳንዳችን አስተዋጽኦ በጣም አስፈላጊ እንደሆነ ስለማምን እኔም የተቻለኝን ነገር ለማድረግ እየሞከርኩ ነው ያለሁት። ሰላም ለማውረድ እና ኢትዮጵያ ውስጥ በጣም አስተማማኝ የሆነ ሰላም ለማምጣት የታሰበ ሂደት ነው እና አካሄዱ በጣም ደስ የሚል ነው። ጥሩ ውጤት ይኖረዋል ብዬ ገምታለሁ። የሀሳብ ማዋጫ የምክክር መድረኩ ሁሉንም በባለቤትነት አሳትፏል። ተቋማት በፌዴራል ደረጃ ያሉ እነሱም በሀገራዊ ጉዳይ ላይ ሀሳብ ለማዋጣት አጀንዳ ለማስመዝገብ የተገኙበት ሰዓት ነውና በባለቤትነት ስሜትና ግልጽ በሆነ መንገድ ሲከራከሩ፣ ሲስማሙ ይሄ ነው የሀገር አጀንዳ ሲሉ የተለያዩ ምሳሌዎችንም እያመጡ ሲወያዩ አይቻለሁና፣ ይሄ የባለቤትነት ስሜቱ በራሱ አርክቶኛል፣ ደስ ብሎኛል። በጠረጴዛ ዙሪያ በአዳራሽ ከጫካ ወጥቶ ከቡድናዊነት አይነት ወጥቶ የሚመለከተው የኢትዮጵያ ሕዝብ ጋር ተመካክሮ አንድ ውል ላይ መድረስ ነው። አገራዊ ውል ላይ መድረስ ያስፈልጋል። የታሰበው ይሄ ነው። ትላንት የጀመረው የፌዴራል ተቋማትና ማኅበራት አጀንዳ የማሰባሰብ ምዕራፍ ዛሬም በተለያዩ መርሃ ግብሮች ቀጥሎ ብሏል።